በማጭበርበር የተገኘ 14 ቢሊዮን ዶላር የሚገመት ቢትኮይን ተያዘ። በበይነ መረብ በተፈጸመ ማጭበርበር ተገኘ የተባለው ከ14 ቢሊዮን ዶላር በላይ የሚገመት ቢትኮይን መያዙን የአሜሪካ መንግሥት አስታውቋል። ፕሪንስ ግሩፕ የተባለ የካምቦዲያ ቢዝነስ ተቋም መስራች የሆነው ቼንጂ በማጭበርበር ወንጀሉን እጅ እንዳለበት ታውቋል። የካምቦዲያና የዩናይትድ ኪንግደም ዜግነት ያለው ግለሰቡ በኒውዮርክ ፍርድ ቤት በበይነ መረብ ማጭበርበርና ሕገ ወጥ ገንዘብ ወደ ህጋዊ በማስገባት ተከሷል። በዚህ ምክንያት የንግድ ስራው በአሜሪካ እና ዩኬ እገዳ ተጥሎበታል። በለንደን ያሉ 19 እጅግ ዘመናዊ መኖሪያዎችም ታግደዋል። ከመኖሪያዎቹ አንደኛው 133 ሚሊዮን ዶላር እንደሚገመት ተገልጿል። ቢቢሲ ከፕሪንስ ግሩፕ ምላሽ ለማግኘት ያደረገው ጥረት ሊሳካለት አልቻለም። በአሜሪካ አቃቢ ሕግ ታሪክ ግዙፉ የፋይናንስ ማጭበርበር ነው ተብሏል። ከዚህ ቀደም ከፍተኛ መጠን ያለው ቢትኮይን በቁጥጥር ስር ውሎም አያውቅም። ተጠርጣሪው እስካሁን ባይያዝም በንግድ ተቋሙ አማካኝነት የበይነ መረብ ማጭበርበር በመፈጸም ተከስሷል። ተቋሙ በቤት ግንባታና በፋይናንስ አገልግሎት ላይ የተሰማራ ነው። በእስያ ትልቁ የሆነ የወንጀል ቡድን እንደሆነም አቃቤ ሕግ አስረድተዋል። በካምቦዲያ የቤት ግንባታ እየተከናወነ እንደሆነ በማስመሰል ግለሰቡ ብዙዎችን በማጭበርበር ቢቢሲ የተመለከታቸው የፍርድ ቤት ማስረጃዎች ይጠቁማሉ። ግብራ አበሮቹ 1250 ተንቀሳቃሽ ስልኮችን በመጠቀም 760 ማህበራዊ ሚዲያ ገጾችን ከፍተው ወንጀሉን መፈጸማቸው ተገልጿል። ተቃውሞ እስር ቤት የሚመስሉ ቅጥር ግቢዎች ውስጥ ሰራተኞችን በመሰብሰብ ወንጀል እንዲፈጽሙ እንደሚያስገድድ ተናግረዋል። ተጠርጣሪዎቹ ውድ ሰዓቶች፣ ጀት እናም ሌሎችን ቅንጡ መገልገያዎችን እንደሚገዙም ተደርሱበታል። በኒውዮርክ ከተካሄደ ጨረታ የፒካሶን ስዕልም ገዝተዋል። ቼንጂ ጥፋተኛ ሆኖ ከተገኘ እስከ 40 ዓመት የሚደርስ ጽኑ ስርዓት ሊጠብቀው እንደሚችልም ተገልጿል። ግለሰቡ በማዕከላዊ ለንደን 100 ሚሊዮን ፓውንድ የሚያወጣ የሥራ ቦታ ያለው ሲሆን መኖሪያ ቤቶቹ ውድና ቅንጡ መሆናቸው ተጠቁሟል። ይህም አንደኛው እስከ 12 ሚሊዮን ፓውንድ እንደሚገመት ተገልጿል። በአሁኑ ሰዓት ፕሪንስ ግሩፕ የወንጀል ቡድን ነው ተብሎ በአሜሪካ እግድ ተጥሎበታል። የወንጀል ቡድኑ የቁማር ቤቶች እና ህገወጥ ገንዘብን ህጋዊ መስመር ውስጥ የሚያስገቡ ስውር ማዕከሎችም ከፍቷል። ከፕሪንስ ግሩፕ ጋር በትስስር የሚሰሩት ጂኒ ቤይ ግሩፕ፣ ጎልደን ፎርቹን፣ ሪዞርትስ ወርልድ እና ባይክስ ኤክስቼንጅ ክልከላ የተጣለባቸው እንደሆነ ቢቢሲ ዘግቧል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ያወጣው ሪፖርት እንደሚያስረዳው ተቋማቱ በካምቦዲያ በከፈታቸው ማዕከላት ሰዎች በግዳጅ በማሰራት እና በጉልበት ብዝበዛ ተከሰዋል። በሐሰተኛ የፍቅር ግንኙነት ሰዎቹን እንደሚያጠምዱና ወንጀሉን በኢንዱስትሪ ደረጃ ሲፈጽሙ እንደነበር አቃቢ ህግ አስረድቷል። የዩኬ ጸረ በይነ መረብ ማጭበርበር ኃላፊ ሎርድ ሃንሰን ሰዎች ዕድሜ ልካቸውን ያጠራቀሙትን ሀብት ተነጥቀዋል፣ ይህንን መሰለ ወንጀል አንታገስም ብለዋል።